ኦኬ፣ እንዴት ናችሁ? ዛሬም ደግሞ ተመልሰናል ማለት ነው። ስለዚህ ጸድ የሆነ ዴይ ላይፍ እናሳልፋለን ብዬ አስባለሁ። ይሄን አርባ ጾም ሙሉ ካደረግኩት በኋላ ለእኔ በጣም በቃ እንደ ትልቅ ነገር የምቆጥረው ነገር ነው። ሰው ሞዶስ ደግሞ ደቂቃውን አርዝምልኛል። እኔ ማድረግ የምችል በጣም ደስ ይለኛል። ደቂቃውን አርዝምልኛል የሚሆነው ያን እንደማድረግ ይሞክራለሁ። ሶ ዛሬም ደግሞ እስኪ የተሻለ ነገር ለማሳለፍ ዛሬ እስኪ ባሉ እቃዎች ማድርገን አሁን ላሳያችሁ መጀመሪያ ስቱዲዮን፣ ከዛ ደግሞ እንዴት አድርገን እናስታክሉ አሳያችሁ። እንደምታዩት በትንትንትንትን ያለ ነው። እንደምትመለከቱት መጋረጃው እዚህ ወድቋል ምናምን። ይሄ ላይቱ አለ፣ በዚህ በኩል እዚ ሻፍ ሚሰራበት አለ፣ ቲ ማስቀመጫ የገዛሁበት አለ። እነዚህ እያንዳንዱ ነገሮች ከቴብሉ ጀምሮ ለማስተካከል ሞክራለሁ ማለት ነው ነው ነው በቃ ዴይ ላይፍ መስራት ነው የሚያስፈልግ። ዛሬም ደግሞ ሰዓት ተመልሶልኛል ማለት ነው ደግሞ አልገባኝም ለእናንተ ቪዲዮ መስራት ከጀመር ከኋላ በደንብ ደግሞ ስራ መጣት የጀመረ እያደረገ ነው ቻናሉ ምናምን በጣም የሚገርም ነው ዛሬም ደግሞ ልክ እንደዚህ ብሎኛል ማለት ነው ዛሬም ደግሞ የአንድ ሰዓት ዶላር ማለት ነው ልክ እንደ ሲባልብን ቴክ ከዛም በኋላ ፖስት አረግ ሴንድ ቨሪፊኬሽን በዚህ ማስላክ ይችላለሁ ማለት ነው ትናንት እንዳልኳችሁ ተጨማሪ ላይቶች ልገዛ አሁን ልወጣ ነው ማለት ነው አብራችሁን ቆዩ የዚህ ስራ ግን እስካሁን በአራት ቀናችን ውስጥ ማለት ነው ወደ ሃምሳ ምናምን ዶላር አግኝተንበታል ማለት ነው። በጣም በቀላሉ ማለት ነው። ልክ በሴቶች አሰርተ ቤት ከሬ ከሻለልን ሌላውን ሌሎች ስራ እናውላቸዋለን ማለት ነው። አብራችሁን ቆዩ፣ ይመቻችሁ ጓደኞች። የምቱ ማኒ በጣም ነው ደስ ያለኝ። አዳቦ የበላ ደባክ አንቺ የትምትማር ከዛም አንድ ምርጥ የሆነ ጓደኛ እንደምትመለከቱ ሼፍ የሆነ ማለት ነው፣ ምግባችን ያዘጋጀ ልክ እንደዚህ አድርጎ የሚገርም እንደምታዩት። እኔ እንደሱ ብችል በቃ ሌላ ነገር አልመኝም ነበር። ከቤቴ በየቀኑ መሬ ነበር

ከዛም የጓደኛ ስፒሲ ደግሞ እያሳየኝ ማለት ነው ያንዳንድ ነገር የኔ ፒሲ ከጎን ያለችውን እያት እንደምታክል። ለማንኛውም ደግሞ በዚህ ደግሞ አብረን የምንጫወት ብለን ማለት ነው። እሱ ዋዞ እንዲጫወት ነበር ከኛ ጋር ለመጫወት አውቀን ፊፋ ለመጫወት ጆስቲካችን አገኘት እኔ ፔስ ፋ ሱ እንዳያቸው ፔስ ፋ ስላለ